ሰላም ውድ ጎዶሊያስ ዩቲብ ተመልካቾቻችን በጎዶሊያስ ዩቲብ ቻናላችን በመሸጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን ዋጋቸውና አገልግሎታቸውን ወደ እናንተ የምናደርስ ይሆናል። አብራችን ቆዩ። በዛሬው ቪዲዮችን ወደ እናንተ ይዘን የመጣ ነው የልብስ ማጠቢያ ወይም ደግሞ ዋሽንግ ማሽኖችን ሲሆን በመጀመሪያ ደረጃ የማሳያችው ይህ ከጎን የምትመለከቱትን ፖፑላር 12 በ8 ኪሎግራም ፉል አውቶማቲክ የሆነ ወይም ደግሞ ፍሮንት ሎድ በመባል የሚታወቀውን የልብሱ ማጠቢያ አይነት ይሆናል። ይህ የልብሱ ማጠቢያ አይነት እንግዲህ ፉል አውቶማቲክ ነው ብለናል። ፉል አውቶማቲክ ማለት ምን ማለት ነው? ልብሱን በሚያጥብበት ሰዓት ሙሉ ለሙሉ የማድረቅ አቅም ያለው ወይም ደግሞ 1 የማድረቃቅም ያለው የልብስ ማጠቢያ አይነት ነው ማለት ነው። ሳይዛቸውንም በምንመለከትበት ሰዓት እንግዲህ እነዚህ ከኪችን ካቢኔታችን ጋር ፊት እንዲያደርጉ ስልሳ በስልሳ ተደርገው የሚሰሩ የልብስ ማጠቢያ አይነቶች ናቸው። ቁመታቸውም ደግሞ ከመሬት ያላቸው ከፍታ 80 ሳንቲሜትር ነው። ውስጣቸውን በምንመለከትበት ሰዓት እንግዲህ እነዚህ የፖፕላር የፉል አውቶማቲክ የልብስ ማጠቢያ ማሽኖች እንደምታዩት እንግዲህ ሰፋ ያለ የማጠቢያ ክፍል ያላቸው ናቸው። ፍሮንት ዶር ናቸው ብለናል። እነዚህ እስከ 12 ኪሎ ግራም ድረስ የሚደርሱ ልብሶችን ውስጡ ከተን ማጠብ እንድንችል ተደርጎ የተሰራ ነው። በዛ ላይ ደግሞ ምንድነው ሌላው ጎዳቸውን ስናይ የውስጠኛው ዋናው የማጠቢያ ክፍል ወይም ደግሞ ሞተሩ አልሙኒየም ሲሆን ውስጡ ይህም ደግሞ እንግዲህ ማሽናችን ረዥም ጊዜ እንዲያገለግለን ይረዳልናል ማለት ነው። ሌላው እንግዲህ ምንድነው የምናገኘው ውስጡ ላይ እነዚህ እንግዲህ የራሳቸው የሆነ ፊልተር ያላቸው የልብስ ማጠቢያ አይነቶች ናቸው። ልብሱን በምናጥብበት ሰዓት ከልብሳችን ላይ የሚወጡ የተለያዩ ብናኞች ቢኖሩ ወደ ሞተሩ ክፍል አልፈው እንዳይሄዱ የራሳቸው የሆነ አውቶማቲክ ፊልተር ተገጥሞላቸዋል ማለት ነው። ሌላው እንግዲህ ከቦዲ አንጻር እነዚህ ስንመለከታቸው እንግዲህ ስቴንለስ ስቲል የሆነ ቦዲ ያላቸው የዋሽንግ ማሽን አይነቶች ናቸው። ስቴንለስ ስቲል ቦዲ መሆኑ እንግዲህ ለማሽናችን ረዘም ያለ እድሜ እንዲኖረው ወይም ደግሞ ጥንካሬ ላይ አሪፍ እድሜ እንዲኖራቸው ማሽናችን ይረዳልናል ማለት ነው። ወደ ውስጠኛው ሲስተም ገብተን ስንመለከት እንግዲህ እነዚህ የልብስ ማጠቢያ ማሽን የተለያዩ እንትኖችን ይዘው የመጡ ናቸው። ሪሞት ኮንትሮለር ነው። እንደገና ደግሞ የምናጥበውን የልብስ አይነቶች መምረጥ እንችላለን። ለምሳሌ እዚህ ጋር እንግዲህ በምንመለከትበት ሰዓት ይሄ ዲጂታል ዲስፕሌይ ነው። እዚህ ጋር ልክ ሶኬታችንን በምንሰካበት ሰዓት ላይ የራሱ የሆነ ዲጂታል ዲስፕሌይ ያለው የልብስ ማጠቢያ አይነት ነው። እንደምንፈልገው አይነት ስቲም ሊሆን ይችላል። እንደገና ድሬ ሌቭል የሚል አለ ድሬ ድሬንብል ማለት እንግዲህ ምን ያህል ፕሮዎሽ ሲስተም ነው ወይም ደግሞ ራሱ አውቶማቲካሊ ማሽኑ ራሱን እንዲያዝ የሚያደርገው ሲስተም ነው ማለት ነው። ቴምፕሬቸር አለው። እዚ ጋር በምን ያህል ቴምፕሬቸር ድሬ እንዲያደርግልን እንደምንፈልግ ልብሳችን እንዲያደርግልን እንደምንፈልግ እንደገና ስፒን አለው፣ ኤክስትራ ሬንዝ አለው፣ እንደገና ዲሌይ እንዳለው። ሌላው ምንድን ነው እንግዲህ እዚጋ በምንወከርትበት ሰዓት ሪሞት ኮንትሮለር ነው ብለናል። በሪሞትን ማዘዝ እንችላለን ማለት ነው በስልካችን ኮኔክት አድርገን የአይ ሲስተምም ስላላቸው እነዚህ ማሽኖች ማለት ነው። ኮተን ድሬ ያለው፣ ሲንቴቲክስ ድሬ ያለው፣ ሪፍሬሽ አለው፣ አለርጂ ኬር አለው፣ ቤቢ ኬር አለው። አሁን ለምሳሌ ቤቢ ኬር ምንድነው? የህፃናቶችን ልብስ በምናጥብበት ሰዓት ላይ የህፃናቶች ቆዳ እንደ አዋቂ ቆዳ ስላልሆነ አለርጂ እንዳይፈጥርባቸው ራሱ ቤቢ ኬር ላይ አድርገን በምናጥብበት ሰዓት ላይ ራሱ ምን ያህል ሳሙና መጠቀም እንዳለበት ምናምን መጥኖ እንዲያጥብልን ይረዳዋል ማለት ነው። እንደገና እዚህ ጋር በምንመለከትበት ሰዓት እንግዲህ የጂንስ ልብሶችን ሲያጥብ የተለያዩ ደግሞ ከጂንስ ደግሞ ሳሳ ያሉ ልብሶችን ቢሆን ይችላል። ከበድ ያሉ ልብሶችን በሚያጥብበት ሰዓት ላይ ራሱ ማሽኑ ምን ያህል ፓወር መጠቀም እንዳለበት፣ ምን ያህል ውሃ መጠቀም እንዳለበት ራሱ ኮንትሮል አድርጎ የሚያጥብ አውቶማቲክ ማሽን ነው ማለት ነው። ይህ የፖፑላር የልብስ ማጠቢያ ማሽን እንግዲህ በጎዶሊያስ ኤሌክትሮኒክ ሾፕ ውስጥ እስከ መቶ ሰላሳ ሺ የኢትዮጵያ ብር ድረስ እየተሸጠ ይገኛል። በመቀጠል ደግሞ የምንመለከተው እንግዲህ ራሱ ፖፑላር ሴሚ አውቶ ወይም ደግሞ ማኑዋል በመባል የሚታወቁትን የልብስ ማጠቢያ አይነቶች ነው ማለት ነው። ይህ እንግዲህ ከጎን የምትመለከቱት የፖፑላር 16 ኪሎ ግራም ሴሚ አውቶ ወሽንግ ማሽን ነው ማለት ነው። ሴሚ አውቶ ስንል ምን ማለታችን ነው? እንግዲህ ልክ እንደነዚህ አውቶማቲክ አይደሉም። ቅድም እንዳየነው የልብስ ማጠቢያ አውቶማቲክ ሳይሆኑ የተወሰነ ፐርሰንት ያህል የሚያደርቁ ወይም ደግሞ እስከ 80 ፐርሰንት ባለው ልብሳችንን የሚያደርቁልናቸው ናቸው ማለት ነው። ወይም ሙሉ ለሙሉ አያደርቁም ማለት ነው ባጭሩ። ሌላው ምንድን ነው? ሴሚ አውቶ ሲሆኑ ሁለት ክፍል ነው የሚኖራቸው የልብስ ማጠቢያ ማሽኖች። የማጠቢያ ማሽን ለብቻ፣ እንደገና ደግሞ የማድረቂያ ክፍል ለብቻ ይኖራቸዋል ማለት ነው። ይህ ከጎን የምትመለከቱት የፖፑላር 16 ኪሎ ግራም ማጠቢያ ማሽን እንግዲህ በጥንካሬም ደረጃ ቢሆን በሚጠቀመው ዋትም ቢሆን እንግዲህ አሪፍ የማጠብ አሪፍ የማድረቅ ማለትም ማድረቅ ስላችሁ የመጭመቅ አቅም ያለው የማጠቢያ ማሽን ነው። ቦዲውንም ስንመለከት እንግዲህ እነዚህ ደብል ቦዲ በመባል የሚታወቁ ናቸው። የውስጠኛውና የውጨኛው ቦዲያቸው የተለያየ ክፍል ያለው ማለት ነው። ለምሳሌ በውጭ በኩል ያለው ቦዲያችን ቢመታብ ራሱ በውስጥ በኩል ያለው ምንም ሳይጎዳ ማሽናችንን መጠቀም እንድንችል ሁለት ሌየር መኖሩ ለእኛ አሪፍ ነው ማለት ነው። ሌላው ምንድን ነው እንግዲህ እነዚህ ማሽኖች ሌላ እዚ ላይ የምናገኘው ወሽ ታይመር አላቸው፣ ወሽ ሰሌክተር አላቸው፣ ድሬን ሰሌክተር አላቸው፣ እንደገና ስክሪን ታይመር አላቸው። ይህ ማለት ምን ማለት ነው? ወሽ ታይመር ማለት ምን ያህል ደቂቃ ማሽናችን ልብሳችንን ማሸት እንዳለበት የምንመርጥበት የፕሮግራም አይነት ነው። እንደገና ደግሞ ወሽ ሰሌክተር አለው። አሁን ለምሳሌ የምናጥበው ልብስ ስትሮንግ ከሆነ ኖርማል ልብሶች ከሆኑ ወይም ሶፍት ከሆኑ ወይም በጣም ጥንካሬ አለው። መካከለኛ ልብሶች እና ቀላል ልብሶች ሲሆኑ እሱንም የምንመርጥበት ፕሮግራም ላይ ተሞልቶለታል ማለት ነው። እንደገና ድሬን ሴሌክተር ማለት ምን ማለት ነው? ልክ ልብሳችንን አጥበን ከጨረስን በኋላ ያጠብነው ወጣቢ ወደ ውጭ እንዲፈስልን በምንፈልግበት ሰዓት የምንመርጥበት ፕሮግራም ነው ማለት ነው። እንደገና ደግሞ ስፒን ታይመር አለው። ስፒን ታይመር ማለት ደግሞ ምን ያህል ደቂቃ እንዲጨምቅልን የምናዝበት ፕሮግራም ነው ማለት ነው። ይህ እንግዲህ ወሽ ታይመሩ ላይ በምናይበት ጊዜ ይሄ ፖፕላር አስራ ስድስት ኪሎ ለየት የሚያደርገው ምንድን ነው? እስከ 35 ደቂቃ ድረስ ወይም ደግሞ ሶክ ታይመር የሚባል እንትን አላቸው። ሶክ ታይመር ማለት ምን ያህል ልብሳችን አለ ለምሳሌ ነጭ ልብሶችን ጋቢ፣ ንጠላ ምናም በምናጥቡበት ሰዓት ላይ የዘፈዘፈ እንዲያጥሩ የሚያደርግልን ፕሮግራም ነው ማለት ነው። እንደገና እነዚህ የራሳቸው የሆነ ወተር ኢንሌት አላቸው። ውሃ በሚኖር ሰዓት ከቧንቧችን ጋር አገናኝተን ውሃ እንድናለቅልቅ እና እንደገና ማጠቢያ ክፍል ውስጥ እንዲገባልን እንደገና ማለቅለቂያ ክፍል ውስጥም እንዲገባልን የምንመርጥበት ፕሮግራም ነው ማለት ነው። ወደ ውስጠኛው ክፍላቸው በምንሄድበት ሰዓት እንግዲህ ፖፕላር 16 ኪሎ ግራም ማጠቢያ ማሽን ተጨማሪ ጌሮች አሉት። ተጨማሪ ጊር መኖሩም ደግሞ ለእኛ የሚሰጠን ጥቅም ምንድን ነው? ማሽናችን የበለጠ አሪፍ የማሸጥ እንትን እንዲኖረው ይረዳልናል ማለት ነው። እንደገና ፊልተራቸውን ስንመለከት ጠንካራ የሆነ የፊልተር አይነት ያላቸው ማሽኖች ናቸው። ለረዥም ጊዜ እንዲያገለግሉ ተደርገው የተገጠሙ ፊልተሮች በውስጣቸው አለ ማለት ነው። እነዚህ የ16 ኪሎ ፖፑላር ማጠቢያ ማሽን እስከ 700 ዋት ድረስ የሚጠቀም የማጠቢያ ማሽን ነው። ሞተራቸውንም ስንመለከት ኮፐር ሞተር፣ ኮፐር ሞተር ስለሆነ ውሃ ቢፈስበት ሞተራችን እንዳይዝግ እንደገና እንዳይበላሽ እንዳያስቸግር ይረዳዋል ማለት ነው። ማድረቂያ ክፍላቸው ላይ ስንሄድ እንግዲህ እነዚህ እስከ 8 ፐርሰንት ያህል ድረስ የማድረቅ አቅም ያላቸው የማጠቢያ ማሽኖች ናቸው። ጎዲያቸው ደብል ላይር ነው ብለናል። እስከ ሁለት ዓመት ድረስ የካምፓኒ ዋስትና የሚሰጥባቸው የማጠቢያ አይነቶች ሲሆኑ ይህ የፖፑላር 16 ኪሎ ግራም ማጠቢያ ማሽን በጎዶሊያስ ኤሌክትሮኒክ ሾፕ ውስጥ 56500 ብር ድረስ እየተሸጠ ይገኛል። በቀጣይነት የምናገኘው ደግሞ እዚጋ ከጎን የምትመለከቱት ፖፑላር አውቶማቲክ ዋሽንግ ማሽን ነው። ይህ ደግሞ መጀመሪያ ላይ ካየነው ፉል አውቶማቲኩ ለየት የሚያደርገው ነገር በሩ በላይ በኩል መሆኑና ፉል አውቶማቲክ ሳኔያ እነዚህ የሚያደርጉት ሰማንያ አምስት ፐርሰንት ያህል ነው ያኛው መቶ ፐርሰንት ነው የሚያደርገው፣ ነው ልዩነቱ እሱ ላይ ብቻ ነው ማለት ነው። እነዚህ አሁን ውሃ በሚጠፋበት ሰዓትም በባልድ እየጨመረን እንድንጠቀም ተደርገው የተሰሩ ናቸው። እነዚህ የዎተር ፕሬዠርም የማይፈልጉ የማጠቢያ አይነቶች ናቸው። መብራት ቢጠፋ እያጠብን ልብሳችንን ሎክ አድርገው አይቀሩም። ለምን በሩ በላይ በኩል ስለሆነ የምንፈልገውን ልብስ አውጥተን ውጭ ላይ በእጃችን አጥበን ማስጣት እንችላለን ማለት ነው። መብራት ቢጠፋ እንደ አጋጣሚ ሆነው እንደገና ውሃ በማይኖርበት ሰዓት ላይ ውሃ ውስጣቸው እየጨመረ ማጠብ እንድንችል ተደርገው የተዘጋጁ የማጠብ አይነቶች ናቸው። እንግዲህ ይሄ ሌላው ለየት የሚያደርጋቸው ነገር እነዚህ እንግዲህ ኤአይ ናቸው፣ ወይም ደግሞ በስፒች ማሽናችን ማዘዝ እንድችል ተደርገው የተሰሩ ናቸው። ከስልካችን ጋር ኮኔክት እንድናደርጋቸው ተደርገው የተሰሩ ናቸው። በተጨማሪም ደግሞ ይህ የማጠቢያ ማሽን ላይ እንግዲህ የምናገኘው ብዙ አይነት ፊውቸሮች አሉ። አዳዲስ ፊቸሮች ማጠቢያ ላይ አልተለመዱ። ለምሳሌ ሚሞሪ ያለው ይሄ። የሚሞሪ ስንል ምን ማለታችን ነው? የዛሬ ሳምንት አሁን ለምሳሌ ያጠብነውን አስተጣጠብ ሌላ ጊዜ ማጠብ ብንፈልግ ሚሞሪ የሚለውን ነክተን ማሽኑ ራሱ አስታውሶ እንዲያጥብልን የሚረዳ ሲስተም ተገጥሞለታል ማለት ነው። እንደገናም የምናጥባቸውን ልብሶች መምረጥ ይችላል። ኮተን ልብስም ቢሆን እንደገና ጂንሶች ሊሆኑ ይችላሉ። ሶፍት የሆኑ ልብሶች ሊሆኑ ይችላሉ። ወይም ከበድ ያሉ ልብሶች በሚሆኑበት ሰዓት እነዚህ ፊቸሮች መምረጥ እንችላለን ማለት ነው። ዲስፕሌይ ዲጂታል ዲስፕሌይ ነው ብለናል እዚህ ጋር። ሌላው ምንድነው? እነዚህ የሕፃናቶችን ልብስ በሚያጥብበት ሰዓት ላይ እንግዲህ ቤቢ ኬር ሲስተም ነው። ቤቢ ኬር ሲስተም ማለት የሕፃናቶች ልብስ ከአዋቂዎች የተለየ ነው። ለምንድነው? የቆዳቸው ስስ ስለሆነ አለርጂ እንዳያጠቃቸው አለርጂ ኬር ስለሆነ ለሕፃናቶች ደግሞ በተለይ በጣም አሪፍ ነው ማለት ነው። እንግዲህ እነዚህ ሞተራቸውን በምንመለከትበት ሰዓት ላይ እንግዲህ ኮፐር ሞተር ያላቸው የማጠቢያ አይነቶች ናቸው። በሁለት አይነት አማራጭ እናገኛቸዋለን፤ በ16 ኪሎ ግራም እና በ20 ኪሎ ግራም አማራጭ። ቦዲያቸውንም ስንመለከት እንግዲህ እነዚህ ስቴንለስ ስቲል የሆነ ቦዲ ያላቸው ናቸው። ስቴንለስ ስቲል ቦዲ መኖሩም እንግዲህ አገልግሎቱ እቃችን ረዘም ላለ ጊዜ እንዲያገለግለን ይረዳል ማለት ነው። ሌላው እንግዲህ ከጀርባቸው ላይ ስንመለከት ፊልተር ተገጥሞላቸዋል። ማሽናችን ከማሽናችን ከልብሳችን ላይ የሚወጡት ቆሻሻዎች ወደ ሞተሩ እንዳይሄዱ የራሳቸው የሆነ ማጠራቀሚያ ፊልተር የተገጠመለት የልብስ ማጠቢያ አይነት ነው። ዋስትና እስከ ሁለት ዓመት ድረስ የሚሰጥበት የልብስ ማጠቢያ አይነት ሲሆን ይህ የ16 ኪሎግራም አውቶማቲክ ዋሽንግ ማሽን በጎዶሊያች ኤሌክትሮኒክ ሾፕ ውስጥ 80 ሺ ብር የተሸጠ ይገኛል። ውድ የጎዶሊያስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም ማድራሻችን ቁጥር አንድ ፊጋ መብራቱን ሳይሻገሩ በስተቀኝ በኩል ቁጥር ሁለት ሲቪል ሰርቪስ ኳንት ሱፐር ማርኬት አጠገብ እንዲሁም ቁጥር ሶስት ቡራዩ ከታ መድሃኒዓለም ንግድ ባንክ ህንፃ ፊት ለፊት ላይ ያገኙናል። እንዲሁም በስልክ ቁጥር 0116597201165930 ላይ እንዲሁም 0960301881 ላይ ቢደውሉ ያገኙናል። ቪዲዮ ከተመቻቹ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ እንድናቀርብልን የሚፈልጉትን የቤት ውስጥ እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።